በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ቤተሰቦች የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች መመናን፣ መመናት ሁላችሁም በእያላችሁበት ሰላም እላችኋለሁ። አሜን። የጌታችን የመድኃኒታችን ኢየሱስ ክርስቶስ ስሙ ከእናቱ ቅድስት ድንግል ማርያም ጋር የከበረና የተመሰገነ ይሁን። እግዚአብሔር ቤተሰቦች የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም ይህን ሚዲያ ሸርና ሰብስክራይብ እያደረጋችሁ እንድትከታተሉ በእግዚአብሔር ስም እየጠየኩ የዕለቱን ስንክሳር አነብላችኋለሁ። ሁላችሁም እንድትከታተሉ በእግዚአብሔር ስም እጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመ ዕስራ ወሐሙሱ ለግንቦት በዛቲ ዕለት አይረፈት ብፅዕት ሰሎሜ ወለተ እኅተ እማ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሚሆን በአብ በወልድ ወመንፈስ ቅዱስም ግንቦት ሀያ አምስት በዚች ቀን አምላክን የወለደች የቅድስት ድንግል የእመቤታችን የአክስቷ ልጅ ብፅዕት ሰሎሜ አረፈች። እርሷም የማጣት ልጅ የሌዊ ልጅ የሚልኪ ልጅ የካህን አሮን ልጅ ናት። ለማጣት ሶስት ሴቶች ልጆች አሉት። የታላቂቱ ስም ማርያም ነው፣ የሁለተኛይቱ ስም ሶፊያ፣ የሶስተኛይቱ ስም ሀና ነው። ይህችም ማርያም ሰሎሜን ወለደቻት፣ ሶፊያም ኤልሳቤጥን ወለደቻት፣ ሀናም አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወለደቻት። እመቤታችንም ድንግል ስትሆን የክብር ባለቤት ጌታችን ኢየሱስ ክርስቶስን በወለደችው ጊዜ ይህች ቅድስት ሰሎሜ የእመቤታችንን አወላለድ እንደ ሴቶች ሁሉ አወላለድ መስሏት ተጠራጠረች። ከዚህም በኋላ የድንግል እመቤታችንን ገላዋን ዳሰሰቻት። ያን ጊዜ እጇ ተቃጠለ። ሕፃኑን በዳሰሰችው ጊዜ ደግሞ ዳነች። በዚህም በኅቱም ድንግልና አምላክን እንደወለደች አወቀች። ከተረገመ ሄሮድስ ፊት እመቤታችንን በሸሸች ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ የእመቤታችንን ድካማዋን ተካፍላ አገለገለቻት። ከስደት እስከተመለሱ ድረስ ሕፃኑን ታዝለዋለች የምታጥብበትም ጊዜ አለ። መድኃኒታችን ሰው በሆነበት ወራት ሁሉ አልተለየችም። በመከራውም ቀን ከእመቤታችን ጋር ከከበሩ ሁሉ ሴቶች በትምህርቱ ወራት ከተከተሉትም ጋራ እያለቀሰች ነበረች። በተነሳበትም ዕለት ወደ መቃብርም ገስግሳ ከሐዋርያት ቀድማ ያየች ናት። በሐምሰኛውም ቀን መንፈስ ቅዱስ በወረደ ጊዜ ከባልንጀሮቿ የከበሩ ሴቶች ጋር ሰማያዊ ሀብትን ተቀብላ በክብር ባለቤት መድኃኒታችን ስም ሰበከች፣ ብዙዎችንም አሳመነች። ከአይሁድም ብዙ ስድብና ሽሙጥ አገኛት። ከዚያም አረፈች። ለእግዚአብሔር ምስጋና ይሁን እኛንም በጸሎቷ ይማረን በረከቷም ከሁላችን ጋር ይሁን ለዘላለሙ አሜን። ሰላም ለሰሎሜ በከመ ሰምዐት በዜና ልደተ አምላክ ዘርየት ማርያም በድንግልና ትቬሎ አሚያ እንዘታቅፎ በሕፅና ስብሃት ለከ እግዚኦ በኩሉ ህሊና ዘመፀይከ ውስተ ምድር በዝንቱ ትሕትና ወበዛቲ ዕለት ከሆነ ስማ ቅዱስ ኮጦሎስ ዘመ ሀገረ እንዴናው በዚችም ቀን ከእንዴናው አገር የከበረ ኮጦሎስ በሰማይትነት አረፈ። የዚህም ቅዱስ እናትና አባቱ እግዚአብሔርን የሚፈሩ ናቸው። አባቱም የእንዴናው ገዥ መኮንን ነው። ልጅ አልነበራቸውም። ይህ ቅዱስ ልጅ እስከ ሰጠው ድረስ ጌታችንን አዘውትሮ ይለምነው ነበር። የቤተ ክርስቲያንንም መጻሕፍትም አስተማረው። ከታናሽነቱ ጀምሮ ንጹሕ የሆነ ለራሱም ስርዓት በመስራት በቀን መቶ እንዲሁም በሌሊትም መቶ ጸሎታትን ይጸልያል። ጥቂት በአደገ ጊዜ ወላጆቹ ሊያጋቡት ፈለጉ፣ እርሱ ግን አልፈቀደም። ነገር ግን ከርሱ በኋላ የተወለደች ሴት ልጅ ነበረችውና እርሷን ካሪያኖስ ጋራ አጋቧት። አባቱ ከሞተ በኋላ ለስደተኞች የእንግዳ መቀበያ ቤት ሰርቶ ስደተኛውንና እንግዳ መቀበልን ጀመረ። ከዚህ በኋላ የጥበብ መጽሐፍ ተምሮ ሐኪም ሆነ። በሽተኞቹ ሁሉ ወደ ርሱ ይመጣሉ፣ እርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጥያኖስም በካደ ጊዜ አርያኖስ ስለ ሹመቱ ከንጉሡ ጋር ተስማምቶ ሰማይታትን የሚያሰቃያቸው ሆነ። የቅዱስ ሰማይት ለመሆን ይተጋ ነበር። ወደ ፍርድ አደባባይም ሂዶ አርያኖስን፣ ንጉሡንም፣ አለቆቹን ሁሉ ረገማቸው። ጣዖታቱንም ሰደበ። አርያኖስም ስለ እህቱ በእርሱ ክፉ ሊያደርጉበት አልተቻላቸውም። ወደ እህቱ ላከው እንጂ። እርሷም ከመታሰር አዳነችው። ከአርያኖስም በኋላ ሌላ መኮንን ተሾመ። እዚሁም ቅዱስ ቆጦሎስን ዜና ነገሩት። ጭፍራ ልኮ ወደ ርሱ አስመጣውና በርሱ ላይም በመቆጣት ለአማልክት ካላጠንክ፣ ይህ ካልሆነ ጽኑ ስቃይ አሰቃይሃለሁ አለው። ቅዱስም እኔ ለረከሱ አማልክት እጣን አላቀርብም፣ ለክብር ባለቤት ለሕያው እግዚአብሔር ልጅ ልጅታ የኢየሱስ ክርስቶስ ንጹሕ መሳየትን አቀርባለሁ እንጂ ብሎ መለሰለት። በዚህም ጊዜ መኮንኑ ተቆጥቶ በየአይነቱ በሆነ ስቃይ እንዲያሰቃዩት አዘዘ። እግዚአብሔር መላክም ወደ ርሱ መጦ ይፈውሰው ያጽናናውና ያረጋጋው ነበር። ጌታችንም በእጆቹ ታላቅ የሆኑ ድንቆች ተአምራትን አደረገ። ማሰቃየቱ በሰለቸው ጊዜ በሰይፍ ራሱን ይቆርቱት ዘንድ አዘዘ። የሰማዕትነትን አክሊል ተቀበለ። ቤተሰቦቹም ገንዘው በመልካም ቦታ አኖሩት። ከስጋውም እጅግ ብዙ ድንቆች ተአምራት የሚታዩ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለኮጦሎስ እንታይ ፍያሊ ጸሎተ በማልት ማልተ ወበለያሊ ሜታ ወአማ ይኩን በእንተ ክርስቶስ ሰማይተ ረገመ ንጉስ ንጉሰ ዘያ መልክ እስከ በመጥራይት መተሩ ክሳዶ ክብርተ ወበዛቲለት ሰማ ኮነ አባ ሄሮዳ ሰማ አገለ ስብስታ በዚች ቀን ስብስጣ ከሚባል አገር አባ ሄሮዳ በሰማይትነት አረፈ። ከካሃዲ ዲዮቅልጥያኖስም በክርስቲያን ወገኖች ላይ የስደት ወራት በሆነ ጊዜ ይህ ቅዱስ አባ ሄሮዳ ከሕፃንነቱ ጀምሮ እግዚአብሔርን ይፈራ ነበር። በአንዲት ሌሊትም በአልጋው ተኝቶ ሳለ እርሱም ስለ እግዚአብሔር ፈቃድን በማሰብ በኃላፊው ዓለም ውስጥ መኖር ምን ይጠቅመኛል? በከበረ ወንጌል የተናገረውን የጌታዬ ኢየሱስ ክርስቶስን ቃል ይህን ዓለም ያልካደ ሊያገለግለኝ አይችልም ያለውን ሰምቻለሁና፣ አሁንም ተነስቼ ሂጄ በክብር ባለቤት ክርስቶስ ስም ደሜን አፈሳለሁ አለ። ይህንንም በልቡ ሲያስብ እንሆ የመላየት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የከበርክና የተመሰገንክ ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ፣ እግዚአብሔር የክብር ዙፋን አዘጋጅቶላህንና እኔም የመላእክት አለቃ ሚካኤል ነኝ እኔ ወደ ፍርድ አደባባይ ከአንተ ጋር እሄዳለሁ። በከበረ ስጋህም ላይ ምንም የሚበረታታብህ የለም ብሎ ሰላምታም ሰጥቶት ወደ ሰማይ አድረገ። ከዚህ በኋላ ብፁ አባ ሄሮዳ ወደ ምዕራባዊ ሀገር ወጣ። ፊቱንም ወደ ምስራቅ መልሶ እንዲህ ብሎ ጸለየ፤ ልዩ ሦስት አንድ አምላክ ሆይ ጌትነት፣ በረከት፣ ክብር ገንዘብህ የሆነ ለአንተም ለብቻህ ስግደትና አምልኮት የሚገባህ፣ የተሳልኩትን እስከምፈጽም ታጽናናኝ ዘንድ ለምንሃለው። ይህንንም ብሎ ወደ ፍርድ ሸንጎ ሄዶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ክርስቲያንስ ሁናን፣ አገርህ ወዴት ነው? አንተ ማን ነህ? ስምህስ ማን ነው? ወገንህስ ምንድን ነው አለው። የከበረ ሄሮዳም በብህንሳ አውራጃ ስብስታ ከሚባል አገር ነኝ። ከልጅነቴ ጀምሬ ለምድራዊ ሟች ለሆነ ንጉስ ሳገለግል ኖርኩ። እንግዲህ ሲያው ለሆነ ሰማያዊ ንጉስ አገለግላለሁ ብሎ መለሰለት። ሉካን መኮንንም ብዙ ገንዘብ ሰጥቼህ ከጭፍሮቹ ሁሉ በላይ እጅግ ከፍ ከፍ አደርግህ ዘንድ ለአማልክት ለአጵሎስና ለአርዳሚስ ለመሳይት ተዘጋጃለሁ። ቅዱሱም እንዲህ ብሎ መለሰለት፣ ልብ የሌለህ ደንቆሮ ሆይ እምነቱን በሰው ላይ ላደረገ ሰው ወዮለት፣ ግን እምነቱ በእግዚአብሔር ላይ የሆነ የተመሰገነ ነው የሚል በቅዱሳት መጻሕፍት ተጽፏል። እኔም ለረከሱ አማልክት አልሰዋም፣ ጌታዬ እግዚአብሔር ስለሆነ ለእርሱ ብቻ አሰዋለሁ። ያን ጊዜም መኮንኑ ተቆጥቶ እንዲገርፉትና እሾህ ባላቸው በብረት ዘንጎችም እንዲደበድቡት ደሙ እንደ ውሃ እስኪፈስ ድረስ እንዲያሰቃዩ ታዘዘ። ጌታችንም በመልአኩ እጅም አጽንቶ አዳ ነው። ጤነኛም ሆነ ህዝቡም ይህንን ድንቅ ተአምር በአዩ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በሰማይትነት አረፉ። ቁጥራቸውም ሰላሳ ሺህ አምስት መቶ ነው። መኮንኑም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። እነሆ ጌታችን ኢየሱስ ክርስቶስ ተገለጸለትና እንዲህ አለው፣ ብፁህ ሄሮዳ ሆይ ሰላም ላንተ ይሁን። አትፍራ፣ እኔ ፈጣሪ ክርስቶስ ነኝ። እነሆ መቀመጫህን ከቅዱሳን ጋር በሰማያት አዘጋጅቼልሃለሁ። በእውነት እነግርሃለሁ በመታሰቢያ ቀን መከራ ድካምህን አስቦ መስዋዕት ለሚያቀርብ ለድሃ መጽዋትን ለሚሰጥ በእንስሶቹ ውስጥ እርባታ ይሆናል። በቤቱም የተባረከ ልጅ አይታጣም። ሰይጣንም በእርሱ ላይ በስራውም ሁሉ ላይ ሊበረታታበት አይችልም። የገድልህን መጽሐፍና ስምህን የሚጽፈውን እኔ በህይወት መጽሐፍ ስሙን እጽፈዋለሁ። የዕዳ ደብዳቤውንም እደመስሳለሁ ደግሞ በችግር በመከራ ውስጥ ምህን ጠርቶ የሚለምነኝን ከመከራው ሁሉ እኔ አድነዋለሁ። መታሰቢያውንም ለሚያደርግ ሁሉ በደሉን ሁሉ እተውለታለሁ። ሰላሜም ከአንተ ጋር ይሁን። ይህንንም ብሎ መድኃኒታችን ከርሱ ዘንድ አረገ። የከበረ አባ ሄሮዳም ፍጹም ደስታን ተደሰተ። ተጋድሎውንም በሚፈጽምበት ቦታ ወደ አሉት ህዝብ ተመልሶ ከውስጣችሁ እግዚአብሔርን የሚፈራ ሰው ያለ ከሆነ ስጋዬ በጎ በረከትን እስከሚያደርግለት ድረስ ስጋዬን ወስዶ በርሱ ዘንድ ያኑረዋላቸው። ያን ጊዜ አንገቱን ዘረጋላቸው፣ በሰይፍም ቆረጡት። የምስክርነት አክሊልንም በግንቦት ወር በ25 ቀን ተቀበለ። ከሶስት ወር በኋላ ዘመዶቹ መጡ፣ ስጋውንም ወሰዱ ተሸክመውም ወደ ሀገሩ ስብስታ አድርሰው በአነጹለት ቦታ አኖሩት። ከሥጋውም ታላላቅ የሆኑ ድንቆች ተአምራት ተገለጡ። ለድውያን ፈውስ ተገኘ። በእግዚአብሔር ምስጋና ይሁን። እኛንም በአባ ሄሮዳ ጸሎት ይማረን። በረከቱ ከኛ ጋር ተኖር ለዘላለሙ አሜን። ሰላም ለሄሮዳ እግዚአብሔር ዘሃነጾ ከመ ይሃቦ ኪዳነ በኢሃስዋ

ወዛቲለ ተከለ እግዚእነ አብትረ ዮሴፍ በቢሶስ መካን ወኮኑ አይዋመ! በዚህች ቀን የክብር ባለቤት ጌታችን የዮሴፍን በትሮች በአረንጓዴ ቦታ ላይ ተከለ፣ ወዲያው ዛፎች ሆኑ። ደግሞ የከበሩ በላኖስ ሎንትራን፣ ረምኔሳ መቶ ሀምሳ ሰማይታት፣ ቆስጠንጢኖስና እናቱ ሄላም መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለም ትኑር አሜን። ለአባት እናቶቻችን የተገለጠች እመቤታችን ለእኛም በረድየት ትገለጽልን ጣይመ ስሟ ባንደበታችን ጣይመ ፍቅሯ በልባችን ይደርብን አሜን። ዘአቅረብኩ ማህሊያተ አዘኪሬ አይላፍ አምለ ተጠምዱ ከዘፈለ ለአነብ ተወከብ ዘንዴቲ መጻፋን ተረሰ ከጊዜው ጸሪቀ መበለቱ ኩፋ ምላ አቡ ቦላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን

ያሳደርብን በዛሬ ዕለት በስንክሳር ስማቸው የተጠራውን ቅዱሳን እግዚአብሔር አምላካችን በረከታቸውን በእኛ ላይ እንዲያሳደርብን